ቁጥር አንድ ሁለት ሦስት ተብለው አሉ። በሮማን ነምበር እንዲሁም አልፋቤቲካሊ ካፒታል ሌተር እንደ ስሞል ሌተር ሆነው ይገኛሉ። እነዚህ ተከታታይ ለሆነ ነገር ሰላም ጤና ያስጥልኝ ውድ የባንቲ ኮምፒውተር ቤተሰቦች፣ በዛሬ ቪዲዮ የምንመለከተው ስለ ቡሌት ላይብራሪ ነምበሪንግ እንደ ሊስቲንግ እናያለን። እችን ኤክሰርሳይዝ እየሰራን ነው የምናየው ማለት ነው። ሶ አዲስ ኦፕን ለማድረግ ፋይል ታብ ላይ ኒው እዛም ብላንክ ዶክመንት ላይ አንዴ ሌፍት ክሊክ አድርገን እንከፍታለን ማለት ነው። ሶ ቡሌት ኤንድ ነምበር የሚገኘው ሆም ታብ ላይ፣ ሆም ታብ ውስጥ ፓራግራፍ ግሩፕ ላይ ነው የሚገኘው ማለት ነው። ፓራግራፍ ግሩፕ ላይ ይሄ ቡሌት ላይብረሪ ነው። በተለያየ ሼፕ ነው ያሉት፣ በክብ በአራት ማዕዘን በምታዩት እነዚህ ቡሌት ላይብራሪ ይባላሉ። እነዚህ ደግሞ ነምበሪንግ ላይብራሪ ነው የሚባሉት። ነምበሪንግ ላይብራሪ በቁጥር አንድ፣ ሁለት፣ ሶስት ተብለው አሉ። በሮማን ነምበር እንዲሁም አልፋቤቲካሊ ካፒታል ሌተር እንደ ስሞል ሌተር ሆነው ይገኛሉ። እነዚህ ተከታታይ ለሆነ ነገር ነው የምንጠቀማቸው። ይሄ ነምበሪንግ ላይብራሪ የምንላቸው ማለት ነው ሌላኛው ፓራግራፍ ሴክሽን ላይ ሊስቲንግ የሚባል አለ። ሊስቲንግ ላይብራሪ፣ ሊስቲንግ ላይብራሪ ጥቅሙ ምንድን ነው? ነምበሪንግ ውስጥ ላይ ከስር ማስቀመጥ ከውስጥ 1.1 1.2 2.1 2.2 የሚሉትን ለመጻፍ የሚያገለግለን ይሄኛው ነምበሪንግ ሊስቲንግ ላይብራሪ የሚለው ነው ማለት ነው። ሶስት ጥያቄውን እንስራ። ኤክሰርሳይሱ ምንድነው የሚለው፣ ኮምፒውተር ፓርት፣ የሃርድዌር ፓርት እና የሶፍትዌር ፓርት። ነምበሪንግም እንጠቀማለን፣ ሊስቲንግም እንጠቀማለን፣ ቡሌት ላይብራሪዎችንም እንጠቀማለን ማለት ነው። ሶ ነምበር አሳይን ለማድረግ እዚ እዚ ጋር መተን መምረጥ እንችላለን። እዚ ጋር ይጽፋል ኦር ደግሞ አጥፍተን ራይት ክሊክ ብላችሁ እዚህ ጋም ነምበሪንግ ያመጣልናል ማለት ነው። ደሞ ካስፈለገም ራሳችሁ ቀጥታ ነምበሪንጉንም መስጠት ትችላላችሁ። ያለማድረግ ዋን ፖይንት ስፔስ ባር ስትጫኑ የነምበሪንግን ያመጣል ማለት ነው። ነምበሪንግን ያመጣል ማለት ለምሳሌ ሃርድዌር ፓርትስ ካልኩ በኋላ ኢንተር ስንል አውቶማቲካሊ ሁለት እያለ ይቀጥላል ማለት ነው። ሁለት የምንቀጥል ከሆነ ሁለት ብለን እንሄዳለን። አሁን ግን እኛ ሁለት አንልም፣ በውስጡ ሃርድዌር ፓርቶችን ስለምንዘረዝር ዘረዘር ዋን ፖይንት ዋን ፖይንት ካልን በኋላ ስፔስ ባር ስንጫን ሊስቲንግ ያመጣልናል ማለት ነው። ዛን የሃርድዌር ፓርት ኢንፑት ዲቫይስ ኢንፑት ዲቫይስ ካለም በኋላ ኢንተር እንላለን። ሊስቲንግ ላይ ቀጣይ ሊስት የምናደርገው ነገር ካለ እንቀጥላለን፣ ከሌለ ቡሌት እንጠቀማለን። ኢንፑት ዲቫይስ ላይ ኮምፒውተር ላይ ምንድነው ያለው ማለት ነው። ምንድነው ያለው የሚለውን ለመዘርዘር እዚህ ጋር ቡሌት ላይብራሪ ላይ ብቻችን እንጠቀም። ኢንፑት ዲቫይስ ላይ ማውዝ አለ፣ ኪቦርድ አለ። እነዚህ የኮምፒውተር ኢንፑት ዲቫይስ ናቸው። ኢንተር ብለን ሌላ ሊስት የምናደርገው በቡሌት ካለ እንቀጥላለን፣ ከሌለ ደግሞ ሁለተኛውን የሃርድዌር ፓርት አውትፑት ዲቫይስ የሚለውን እንጽፋለን። ያን ለማድረግ አሁን ዋን ፖይንት ዋን ስለሰጠን አሁን ደግሞ ዋን ፖይንት ቱ ፖይንት ብለን ስፔስ ባር ስንጫን ራሱ ያመጣልናል ማለት ነው። እነዚህ አንድ መስመር ላይ ያሉት። ስለዚህ አሁን ደግሞ አውትፑት አውትፑት ዲቫይስ አውትፑት ዲቫይስ ካልን በኋላ ኢንተርኔል አለን እንደተለመደው ሊስት በማድረግ የምትቀጥሉት ነገር ካለ መቀጠል ይቻላል። አለበለዚያ እኛ ግን አሁን ቡሌት ነው የምናስገባው። አሁንስ ለየት ያለ ቡሌትችን እናስገባ። አውትፑት ዲቫይስ ላይ ሞኒተር አለ ፕሪንተር፣ እነዚህ የአውትፑት ዲቫይስ ናቸው ኮምፒውተር ላይ ሳን ኢንተር ብለን የምንቀጥል ከሆነ መቀጠል እንችላለን። በሊስቲንግ በሊስቲንግ የምንቀጥልም ከሆነ ደግሞ 1.3. ስፔስ ባርስ ጨኑ ሊስቲንግ ኦርደሩን ይጠብቃል ማለት ነው። እነዚህ ከለርድ የሆኑት አንድ መስመር ላይ መሆናቸውን ነው የሚያሳየው። ለምሳሌ ስቶሬጅ ዲቫይስ ዲቫይስ ካለ መቀጠል ትችላላችሁ ማለት ነው። ሌላኛው እስኪ ወደ ሁለተኛው እንለፍ። ሁለተኛው ፓርት ደግሞ ሶፍትዌር ፓርት ነው። ኢንተርኔል እና እዚህ ጋር መተን ነምበሪንግ ላይ ከዚህ መምረጥ እንችላለን። ኦር ደግሞ ራይት ክሊክ ብለን ነምበሪንጉን መምረጥ እንችላለን። ካልሆነ ደግሞ እራሳችን ቱ ፖይንት ስፔስ ባር ስትጫኑ በአንድ ትዕዩ ይገባል ማለት ነው። እዚህ ጋር ሶፍትዌር ፓርት ፓርትስ ሶፍትዌር ፓርትስ ላይ ደግሞ ቅድም አንድ ነጥብ አንድ ነው ያልነው ምክንያቱም አንድ ላይ ስላለን አሁን ደግሞ ሁለት ነጥብ አንድ ብለን ነው የምንጀምረው ሁለት ነጥብ አንድ ነጥብ ብለን ስፔስ ባር ስነካው ሊስቲንግ ይጀምርልናል። ሶ ሶፍትዌር ፓርትስ ላይ ደግሞ ሁለት ነገሮች አሉ። አንደኛው ሲስተም ሶፍትዌር፣ ሲስተም ሶፍትዌር የሚባለው አለ። ከዛ ኢንተርናል አለን። ቡሌት ስለምናስገባ የሲስተም ሶፍትዌርን ስለምንዘረዝር ሲታ ራይት ክሊክ እዚህ ጋር ቡሌት የምትለውን ሌፍት ክሊክ አድርገን እቺ ራይቷን እናስገባት። ሶ ሲስተም ሶፍትዌር ላይ ኦፕሬቲንግ ሲስተም አለ። ኦፕሬቲንግ ሲስተም፣ ዲቫይስ ድራይቨር እነዚህ ፓርት ኦፍ ሲስተም ሶፍትዌር ናቸው። አሁን ኢንተር ብለን ቡሌትን እንቀጥል፣ ከሆነ እንቀጥላለን፣ ከሌለ ሊስቲንግ ለመቀጠል ቱ ፖይንት ቱ ፖይንት ከነካም በኋላ ስፔስ ባር ስነካ እራሱ ያመጣልናል። ከዛ እዚኛው ሁለተኛው ሶፍትዌር ላይ አፕሊኬሽን ሶፍትዌር አፕሊኬሽን ሶፍትዌር አፕሊኬሽን ሶፍትዌር ካልም በኋላ ኢንተርናል አለን። ሊስቲንግ አንፈልግም፣ እንፈልገው ቡሌቲንግ ነው። ሶ እዚህ ጋር ደግሞ ለማስገባት ከፈለግን አሁን ቀይረን ነምበሪንግ ላይ እነዚህን ማስገባት እንችላለን። ኤቢሲዲ የሚለው ማለት ነው። ከነምበሪንግ ከቡሌት ወተን ነምበሪንግ ላይ ኤቢሲም መጠቀም እንችላለን። ኤቢሲ ላይ አፕሊኬሽን ሶፍትዌር አፕሊኬሽን እኛ የምንጠቀመው ኤምኤስ ወርድ ራሱ አፕሊኬሽን ሶፍትዌር ስለሆነ ኤምኤስ ወርድ ከዛ ኢንተር ስትሉ ቢ ይቀጥላል። እንደገና አንቲ ቫይረስ ሶፍትዌር ይህኛው አፕሊኬሽን ሶፍትዌር ናቸው ማለት ነው። ሶ እንደምታዩት ነምበሪንግ ላይ አንድ እና ሁለት ተመሳሳይ፣ እነዚህ ሼድ ያደረጉት ተመሳሳይ ኦርደር ላይ ናቸው። እነዚህ ደግሞ ሊስቲንግ የምንላቸው እነዚህም ተመሳሳይ ኦርደር ላይ ስላሉ ሼድ አድርጎ አምጥተዋሉ። እነዚህ ደግሞ በውስጥ ቡሌቶች፣ እነዚህም ተመሳሳይ ኦርደር ላይ ናቸው ማለት ነው። ሶ ፓራግራፍ ግሩፕ ላይ ዛሬ ያየ ነው ስለ ቡሌት ላይብረሪ ላይ እንደገና ደግሞ ነምበሪንግ አይተናል። ተከታታይ ነገሮችን ሊስት እያደረግን ለመግለጽ ነምበሪንግ እንጠቀማለን። እንደገና ደግሞ ሌላየ ነው ሊስት ላይብረሪ ነው። ሊስት ላይብረሪ የምንጠቀመው በነምበሪንግ ውስጥ ማለት ነው። ነምበሪንግ አለ። ከዚያን ከነምበሪንግ ውስጥ ሊስት እንጠቀማለን። ሊስት ውስጥ ደግሞ እነዚህ ቦሌት ላይብራሪ የሚለውን ተጠቅመናል። በቀጣይ እስከነገናኝ ሰላም ነው።